ሰላም ጠና ያስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን እንደምናላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከናንተ ጋር ስንቆይም ከሀገር ውስጥና ከውጭም ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ የምናደርስ ነው የሚሆነው፣ ውድ ቤተሰቦቻችን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን የዝውውር ጉዳዮች በስፋት እናነሳለን እና አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል ሪያል ማድሪድ ባርሴሎና ሲቲ ሌሎችንም ትልልቅ ክለቦች የተመለከቱ በርከት ያሉ ጉዳዮችን እየሰማን ነው። እነሱን መረጃዎች ወደ እናንተ እያደረስን ነው። ቆይታን የምናደርገው ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ ቻናልችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ ተመልሰን መጣለን። አብራችሁ ይቆዩ። ይህ ሀገር ውስጥ ጉዳዮቻችንን በማስቀደም ነው ምንጀምረው በኢትዮጵያ ፕሪምየር ሊግ 34ተኛ ሳምንት መርሃ ግብር ድሬዳዋ ከተማ ከሲዳማ ቡና ጋር ያደረጉት ጨዋታ አንድ ለአንድ በሆናቸው ውጤት ትናንትና ተጠናቋል። ለሲዳማ ቡና ሀብታሙ ታደሰ ሲያስቆጠር የድሬዳዋ ከተማ ንግብ ሀቢብ ከማል ነው ከምረብ ጋር ማሳረፍ የቻለው ሲዳማ ቡና 47 ነጥቦችን ሰብስቦ ስድስተኛ ደረጃ ላይ ሲቀመጥ፣ ድሬዳዋ ከተማ በአንጻሩ በ40 ነጥቦች 13ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ሲዳማ ቡና ከአርባ ምንጭ ከተማ እንዲሁ ደግሞ ድሬዳዋ ከተማ ከስሁል ሽረ በቀጣይ ሳምንት የሚደረጉ መርሃ ግብሮች ናቸው። የ2017 ዓ ም የኢትዮጵያ ፕሪምየር ሊግ 34ኛ ሳምንት መርሃ ግብሮች ተካሄደው ተጠናቀዋል። በመጨረሻው የ34 ተኛው ሳምንት መርሃ ግብር ደግሞ ባህር ዳር ከተማ ወላይታ ዲቻን 4 ለ0 በሆነ ውጤት ነው ማሸነፍ የቻለውም። ለባህር ዳር ከተማ የማሸነፈ ግቦቹን ወንደሰን በለጠ ሶስት ግቦችን ሲያስቆጠር፣ ፍጹም አለሙ ደግሞ ቀሪውን አንድ ጎል ከመረብ ጋር ማሳረፍ ችሏል። የባህር ዳር ከተማው ተጫዋች ወንደሰን በለጠ በውድድር አመቱ ሁለተኛ የሊግ ሀትሪኩን ነው መስራት የቻለው። አሁን ላይ የሁለት ጨዋታ እድሜ የቀረው የኢትዮጵያ ፕሪምየር ሊግ ለአለመውረድ ከፍተኛ ፉክክር እየተካሄደበት እንደሚገኝ ነው መረጃዎች የሚያሳዩት በሊጉ ወቅታዊ ደረጃ ሰንጠረዥ መሰረት ስድስት የሊጉ ክለቦች እንግዲህ የመውረድ ስጋት አለባቸው። በቀጣይ መርሃ ግብር ወራጅ ቀጠና ስጋት ላይ የሚገኙ ሶስት ጨዋታዎች በተመሳሳይ ሰዓት ነው የሚደረጉት። ፋሲል ከነማ ከአዳማ ከተማ፣ አዲስ አበባ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ጨዋታቸውን ያደርጋሉ መቻል ከኢትዮ ኤሌክትሪክ እንዲሁ ደግሞ ወልዋሉ አዲግራት ዩኒቨርሲቲ ከመቀለ ሰባ እንደርታ፣ እነዚህ በተመሳሳይ ሰዓት እሁድ 9 ሰዓት ጨዋታቸውን የሚያደርጉ ነው የሚሆነው በተለያየ ስቴዲየም። የኢትዮጵያ ፕሪምየር ሊግን ከፍተኛ ግባ አስቆጣሪነት እየመራ የሚገኘው አሊ ሱሌይማን ነው። 19 ግቦችን በውድድሩ ላይ አስቆጥሮ ከፍተኛ ግባ አስቆጣሪነቱን እየመራው የሚገኝ ተጫዋች ነው። ሊቨርፑልን የተመለከቱ ጉዳዮችን ደግሞ እናንሳ። አትሌቲኮ ማድሪድ የሊቨርፑሉን ዳርዊን ኑኤስን ለማስፈረም እንደ ዋነኛ አማራጭ አድርገው እያጤኑበት እንደሚገኝ ነው። ዳቪድ ወርነስዲን መረጃውን እያጋረም የሚገኙ አትሌቲኮ ማድሪድ ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴ እያደረጉ እንደሚገኙ ዘገባዎች ይጠቁማሉ። ይህም ተጫዋች እንግዲህ ከሊቨርፑል ጋር እንደሚለያይ ደግሞ ፋብሪሲዮ ሮማኖ ይፋ ማድረጉ ይታወሳል። ቀጣይ መዳረሻው እንዲሁ ሊሆን የሚችለው አትሌቲኮ ማድሪድ እንደሆነ እየተገለጸ ነው። በእርግጥ የሳዑዲ ክለቦችም እዚህ ተጫዋች ላይ ፍላጎት እንዳላቸው ነው የሚገለጸው። ሊቨርፑል የኔዘርላንድ ዜግነት ያለውን ጂኦቫኒ ቫን ብሮኮስትን የአርነስሎት ምክትል አሰልጣኝ አድርጎ ለመቅጠል ከጫፍ መድረሱ እየተገለጸ ይገኛል። ፖል ጆይስ ይህንን መረጃ አጋርቶታል። ይህ እንግዲህ የ50 ዓመቱ ሆላንዳዊ አሰልጣኝ በፌኖርድ በግላስኮ ሬንጀርስ እና በቤሽኪታሽ በአሰልጣኝነት ልምድ እንዳለው ነው የሚነገረውና ጂኦቫኒ ቫን ብሮኮስት ቀጣይ የአርነ ስሎት ምክትል አሰልጣኝ ሆኖ እንደምንመለከተው ነው ዘገባዎቹ እያሳዩም የሚገኙት። ባየር ሌቨርኩዘን ፍሎሪያን ቨርትስን ወደ ሊቨርፑል የሚያደርገውን ዝውውር በሚቀጥለው ሳምንት ያጠናቅቃል ተብሎ ይጠበቃል ስምምነቱን ለመጨረስ የህክምና ምርመራ በሚቀጥለው ሳምንት ቀጠሮ ተይዞለታል ፍሎሪያን ቨርትስ በአሁኑ ጊዜ እረፍትን በማሳለፍ ላይ እንደሚገኝ ነው ፍሎሪያን ፕሌተንበርግ መረጃውን እያጋረም የሚገኘው ቨርትስ በሚቀጥለው ሳምንት የህክምና ምርመራውን ነው የሚያደርገው በሁለቱ ክለቦች መካከል ስምምነት ላይ ተደርሷል ጀርመናዊው አማካይ አሁን ላይ እንግዲህ በእረፍት ላይ ነው እንግዲህ አትጨነቁ፣ ፈታ በሉ፣ ፍሎሪያን ቨርትስ የሊቨርፑል ተጫዋች ነው፣ ሲልም ነው ፋብሪሲዮ ሮማኖ ለሊቨርፑል ደጋፊዎች እንግዲህ ቀላል ነገር እንደሆነና ይህ ተጫዋች ወደ ሊቨርፑል መምጣቱ አይቀሬ እንደሆነ እየገለጸ የሚገኘው ተጫዋቹን በመዝናናት ላይ ይገኛል። በሚቀጥለው ሳምንት ደግሞ ይህ ዝውውር ሊፈጸም እንደሚችል ጭምር ነው እያነሳ የሚገኘው ፋብሪሲዮ ሮማኖ ነው። የባየር ሚኒክ ስፖርቲንግ ዳይሬክተር ማክስ ኤርበል ፍሎሪያን ቨርት የባየር ሚኒክን ጥያቄ ውድቅ ስለማድረጉ እንዲሁ ተጠይቆ ነበር። እውነት ለመናገር ሊቨርፑል የሚከፍለውን ገንዘብ መክፈል አንችል እንደሆነ አላውቅም። ፍሎሪያን ቨርትስ ድንቅ ተጫዋች ነው። እሱን ለማስፈረም አስበን ነበር፣ ነገር ግን አንዱ በርሲ ዘጋሊ ላይ ይከፈታል ሲል ነው የባየር ሚኒኮ ማክስ ኤርበል የተናገረው። እንግዲህ ፍሎሪያን ቨርትስ እንግዲህ ከባየር ሚኒኮች በጣም እንደሚፈልጉት ይታወቅ ነበርና በተለይ ደግሞ ጀርመናዊ ከመሆኑ ጋር በተያያዘም የጀርመን ዜግነት ያላቸው ተጫዋቾች ብዙ ጊዜ ለባየር ሚኒክ መጫወት ይፈልጋሉ የሚል መረጃ አለና፣ ነገር ግን ይህ ተጫዋች አሁን ላይ ከባየር ሚኒክ ይልቅ ሊቨርፑልን እንደመረጠ የሚያሳዩ መረጃዎች ግን መውጣታቸው የሚታወስ ጉዳይ ነው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናድርስ፣ ውድ ቤተሰቦቻችን። ከማንቸስተር ነትድ ጋር በተያያዘም ቅድሚያ የምናነሳው ጉዳይ የማቲያስ ኩኛህን ጉዳይ ነው። ትናንትና እንግዲህ ከብራዚል ብሔራዊ ቡድን ግዳጁ ተመልሶ አሁን በማንቸስተር ዩናይትድ ትውውቅ አድርጓል። ትላንትና የዩናይትድ ወደ ትልቅነቱ እንዲመለስ ለመርዳት ትልቁን አስተዋጽኦ ማድረግ እፈልጋለሁ ሲል ማቲያስ ኩኛህ ይናገራል። ማንቸስተር ዩናይትዶች ትናንትና እንግዲህ በቅርቡ ያስፈረሙትን ብራዚላዊ ተጫዋች ማቲያስ ኩኛህን በይፋ ክለቡን እንግዲህ አስተዋውቀውታል። ማቲያስ ኩኛህ በክለቡ ይፋዊ ፊርማን ካኖረ በኋላ ዩናይትድ የልጅነት ክለቤ ነው ያለ ሲሆን፣ ቀዩን ማሊያ መልበስም ህልሜ ነበር ሲልም ጭምር ነው እንደ ተናገረው። አሁን ላይ የቡድኑ ወሳኝ ሰው ለመሆን ጠንክሬ መስራቴ እንቀጥላለው ክለቡን ደግሞ ወደ ታላቅነት ለመመለስም መስራቴን እቀጥላለው። ክለቡን ወደ ታላቅነት ለመመለስ የኔ ስራም ወይም ደግሞ አስተዋጽኦ ማድረግ እፈልጋለው ሲልም ጭምር ነው ማቲያስ ኩኛ ሀሳቡን እየሰጠም የሚገኘው ለቀጣዩ አመት የቅድመ ውድድር ዝግጅቴን እስክጀምርእና ጀምረና የቡድን አጋሮቼንም እስክተዋወቅ ድረስ ደግሞ ጓጉች ያለው ሲልም ጭምር ነው ማቲያስ ኩኛ የተናገረው እንግዲህ የተለያዩ ትልልቅ የአውሮፓ ክለቦች እንግዲህ ፍላጎት ቢኖርም በአውሮፓ ቻምፒየንስ ሊግ ላይ የሚሳተፉ ሌሎች ትልልቅ ክለቦች እንግዲህ ጥያቄ ቢያቀርቡለትም ነገር ግን ምርጫውን ማንቸስተር ዩናይትድን ማድረጉ የሚታወስ ጉዳይ ነው እና የማንቸስተር ዩናይትድ ደጋፊ እንደነበረ እና ከልጅነቱ ጀምሮ በጣም የሚወደው ክለብ እንደሆነ ጭምር ይፋ አድርጓል። ማንቸስተር ዩናይትድን አሁን ላይ ደግሞ ቡድኑን የመቀላቀል እድልን አግኝተዋል። ለዚህ ቡድንም ትልቅ ነገሮችን ለመስጠት ፍላጎቶች እንዳሉት ጭምር ነው ማቲያስ ኩኛ የተናገረው። በዚህ ክረምት ቅድሚያ ከሰጠናቸው ስራዎች መካከል አንደኛው ማትያስ ኩኛህን ማስፈረም ነው በዝውውር መስኮቱ ጅማሩ ላይ ተጫዋቹን የግላችንን በማድረጋችን በጣም ደስተኞች ነን ብለዋል ጄሰን ዊልኮክስ ነው ይህንን ሐሳብ የሰጠው ከቡድን አጋሮች ጋር እስከምትዋወቅና ከአዲሱ ክለቤ ጋር የቅድመ ውድድር ዘመን ዝግጅቶችን እስካደድር ድረስ በጣም ነው እንግዲህ የጓጓሁት የሚል አይነት ሀሳብን ሰጥቷል። የዚህ ክለብ አንድ አካል በመሆን የተሰማኝን ስሜት በቃላት ለመግለጽ በጣም ይከብደኛል። ገና በልጅነት በብራዚል እያለው የፕሪምየር ሊግ ጨዋታዎችን አያቴ ቤት እንግዲህ በቲቪ ስመለከት በጣም የምወደው ቡድን ማንቸስተር ዩናይትድ ነበር፣ እናም ቀዩን ማሊያ ደግሞ የመልበስ ሕልምም ነበር ይላል። ሕልሜ እውን ይሆን ዘንድም የረዱኝ ቤተሰቦችን እና ሁሉንም ሰው ማመስገን እፈልጋለሁ ሲልም ጭምር ነው የተናገረው ማትያስ ኩኛ። ማንቸስተር ዩናይትድ ይህንን ዝውውር እንግዲህ መጨረሱን ተከትሎ ሌሎች ዝውውሮች ላይም በንቃት እየተሳተፈ ይገኛል። አንደኛው የቪክተር ዮከርሽ ጉዳይ ነው። ማንቸስተር ዩናይትድ ለቪክተር ዮከርሽ የ60 ሚሊዮን ዩሮና እየታይ የሚጨምር የ10 ሚሊዮን ዩሮ የዝውውር ጥያቄ ለማቅረብ ዝግጁ እንደሆኑ የሚያሳዩ መረጃዎች እየወጡ ይገኛሉ። ሆኖም ግን የተጫዋቹ ክለብ ስፖርቲንግ ሊዝበን ተጨማሪ ገንዘቦችን እንደሚፈልግ ነው መረጃዎች የሚያሳዩት። በተጨማሪም በማንቸስተር ዩናይትድና በተጫዋቹ ወኪሎች መካከልም ንግግሮች ወይም ችግሮችም ተፈጥረዋል፣ የሚሉ ጉዳዮች ደግሞ እንዲሁም እየወጡ የሚገኙ ዘገባዎችም አሉ። ለአርሰናልም ደግሞ እድሉን ለመስጠት ሙከራዎችን እያደረጉ እንዳሉ ጭምር ዘገባዎች ይጠቁማሉ። እና በጣም ውስብስብ ነገሮች በቪክተር ዮከርሽ ጉዳይ ላይ እየተፈጠሩ ይገኛሉ። አርሰናልም እንግዲህ ፊታቸውን በድጋሚ ወደዚህ ተጫዋች ማዞራቸው ይታወሳል። አሁን ላይ ዋነኛ ትኩረታቸው ቤንጃሚን ሸስኮ እንደሆነ እየተገለጸ ቢገኝም አርሰናሎች ግን በድጋሚ ከቪክተር ዮከርሽ ተወካዮች ጋር ድርድሮችን እያደረጉ ነው። ተጫዋቹ ከራሱ ክለብ ከስፖርቲንግ ሊዝበን ጋር ግጭት ውስጥ ገብተዋል። በዚህ ክለብ ከዚህ በኋላ መጫወት እንደማይፈልግም ይፋ አድርጎላቸዋል። በአንጻሩ ደግሞ ስፖርቲንግ ሊዝበኖች ሶስት ዓመት ይቀርሃልና ኮንትራት እኛ በምንፈልገው ዋጋ መሸጥ ይኖርብናል የሚል አይነት ሀሳብን እንግዲህ ሰጥተውታል። እንግዲህ እንዲያጋጫቸው የቻለው ደግሞ ትልቁ ምክንያት ባለፈው ክረምት ሊሸጥ ሲል እንግዲህ አንድ ቃል ገብተውለት ነበር። በቀጣዩ ክረምት የተጫዋቾች የዝውውር መስኮት በዝቅተኛ ገንዘብ እንለቅሃለን የሚል አይነት ሀሳብን ሰጥተውት ነበርእና ይህንን ቃላቸውን በማጠፋቸው ምክንያት እንደሆነ ነው ተጫዋቹ እንደተሰበሳጨና ለዚህ ክለብ ድጋሚ መጫወት እንደማይፈልግ ይፋ ያደረገው። በዚህ ክረምትም ተጫዋቹ መውጣቱ አይቀሬ እንደሆነ የሚያሳዩ መረጃዎች ናቸው አሁን ላይ የወጡ የሚገኙት። ሌላኛው ማንቸስተር ዩናይትድ ከቪክተር ኦስሜን ወኪሎች ጋርም የሚያደርገው ንግግር አሁንም እንደቀጠለ ነው። ለቪክተር ኦስሜን ቅርብ የሆኑ የመረጃ ምንጮች እንደሚገልጹት ከሆነ ተጫዋቹ ከፍተኛ የገንዘብ ፍላጎት ቢኖር ኖሮ የአልሂላልን ጥያቄ ውድቅ ባላደረገና ወደ ሳኡዲ ባቀና ነበር የሚል መረጃን ነው እያጋሩ ነው የሚገኙት። ተጫዋቹ ግን በአውሮፓ ፉክክር ውስጥ መቆየት እንደሚፈልግ ነው እየገለጹ የሚገኙት። ማንቸስተር ዩናይትድ፣ ቼልሲ ይህን ተጫዋች ለማስፈረም በትልቁ ፍላጎት ነበራቸው። አሁን ላይ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ማድረጉን እንደቀጠለና ንግግሮችንም እያደረገ እንዳለ እየሰማን እንገኛለን። ከሳኡዲ የቀረበለትን በተለይ ከአልሂላል የቀረበለትን በጣም ትልቅ የሚባል ክፍያን ግን ውድቅ ማድረጉን እናስታውሳለን። ሌላኛው ከማንቸስተር ዝውውር ጋር በተያያዘ የሚነሳው ስም የብሪያን ምቤሞ ጉዳይ ነው። ሰሞኑን እንግዲህ ከዚህ ተጫዋች ጋር የነበሩ ጉዳዮች ዝም ያሉ ጉዳዮች ሆነዋል። ብሪያን ምቤሞ እንግዲህ ዝውውሩ 60 ሚሊዮን ፓውንድ ይፈልጋል የሚል መረጃ እየወጣ ይገኛል። ብሬንፈርድ ነው ይህንን ያክል ገንዘብ የሚፈልገው ማንቸስተር ዩናይትድ አሁንም ከለንደኑ ክለብ ጋር ድርድሮች እንደቀጠሉ እንዳለ ነው ዘገባዎች የሚጠቁሙት የዩናይትድ ሰዎች ብሪያኒም ቤሞን ከማቲያስ ኩኛህ በመቀጠል በቅርቡ እንግዲህ ሁለተኛው የማንቸስተር ዩናይትድ ፈራሚ እንደሚሆንና እንደሚተዋወቅ ይተማመናሉ። አንደኛው ኩኛህ ነበር፣ ሁለተኛው ብሪያኒም ቤሞን እንዲሆን ይፈልጋሉ ብለዋል። ታማኙ ቴሌግራፍ ነው ይህንን መረጃ ያወጣው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ኒኮ ዊሊያምስን ለማስፈረም በትልቁ ፍላጎት እንዳላቸው ይታወቃል አርሰናሎች። ነገር ግን ባየር ሚኒክ ኒኮ ዊሊያምስን ለማስፈረም በትልቁ ለመንቀሳቀስ ዝግጁ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። አርሰናልና ቼልሲ የተጫዋቹ ፈላጊ ቢሆኑም በተጫዋቹ ትልቅ ደሞዝ ምክንያት ግን ዝውውሩ የተወሳሰበ እንደሆነ ያስባሉ የሚል መረጃ ነው እየወጣ የሚገኘው ፋብሪሲዮን ሮማኖ እንዳጋራው ከሆነ ኒኮ ዊሊያምስ እንግዲህ በጣም ጥሩ የሚባል ተጫዋች እንደሆነ ይታወቃል። በተለይ በክለብም በሀገርም በጣም ጥሩ ፐርፎርማንሶችን ሲያሳይ ነበር። ነገር ግን አሁን ላይ ይህ ተጫዋች ወደ የትኛው ክለብ እንደሚያመራ እስካሁን የተረጋገጠው ጉዳይ የለም። ባየር ሙኒክ ግን ለዚህ ተጫዋች ዝውውር ቀድሞ እየተንቀሳቀሰ እንዳለ ነው መረጃዎች የሚያሳዩት። ቤንጃሚን ሼስኮም እንዲሁ ቤንጃሚን ሼስኮ፣ ቪክተር ዮከርሽና ኦሌ ዋትኪንስ በአርሰናል የአጥቂ ዝውውር ውስጥም በከፍታ ላይ የተቀመጡ ተጫዋቾች ያደርጓቸዋል። አርሰናል አጥቂ ከማስፈረሙ በፊትም እነዚህን ነገሮች ከግምት ውስጥ ያስገባል። ተጫዋቹ በሜዳ ላይና ከሜዳ ውጪ ያለው ባህሪም፣ የአጥቂ ችሎታው፣ የተጫዋቹ ዋጋ፣ ገንዘብ የሚከፍሉበት ሁኔታ፣ ጥቅማ ጥቅሞቹ፣ ቦነሱ፣ ለተጫዋቹ ወኪል የሚሰጠው ክፍያ ከግምት ውስጥ እንደሚያስገባ ጭምር ነው እየተገለጸ የሚገኘው እ ና እነዚህን ሁሉ ነገሮች እንግዲህ እንግዲህ ሁኔታዎች ውስጥ ይከቱና ነው ተጫዋቹን ለማስፈረም ሙክረው ማስታወቂያዎችን እንደሚያደርጉ ዘገባዎች እየጠቆሙ የሚገኙት ከአርሰናልና ከዮከርሽ ጋር በተያያዘ እንግዲህ አርሰናል ለቪክተር ዮከርሽ 55 ሚሊየን ዩሮና ተጨማሪ 10 ሚሊዮን ዩሮ እንዳቀረቡለት ይነገራል። ነገር ግን ውድቅ መደረጉ አይቀሬ እንደሆነ ነው ዘገባዎች የሚጠቁሙት ሲል ሪከርድ ፖርቱጋል መረጃውን እያጋራ ይገኛል። ለቪክተር ዮከርሽ ደግሞ እስካሁን ጥያቄ እንዳልቀረበ የሚያሳዩ መረጃዎች የሚወጣሉ ትላንትና በተለይ የፖርቱጋል የተለያዩ ሚዲያዎች አርሰናል ለቪክተር ዮከርሽ ጥያቄ ማቅረቡን ቢናገሩም ለክለቡ ግን ቅርብ የሆኑ ይፋዊ የዜና ምንጮች ግን ምንም አይነት ጥያቄ አለመቅረቡን አስታውቀዋል። ነገር ግን በተጫዋቹ ዝውውር ጉዳይ ላይ ግን ንግግሮች እንዳሉ ጭምር ነው እየተገለጸ የሚገኘው። በአሁኑ ሰዓት እንግዲህ ብዙ እየተወሩ ያሉ ነገሮች አሉ። አብዛኞቹ ውሸት ናቸው። ትክክለኛው ሰዓቱ ሲደርስ እኔ ራሴ ይናገራለሁ ብለዋል ተጫዋቹ ቪክተር ዮከርሽ ጭምር ይህንን ሀሳብ ሰጥቷል። እና እስካሁን ምንም የተወሰነ ነገር እንደሌለ ነው የሚያሳዩ መረጃዎች እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙት ቶማስ ፓርቴ ስለ ኮንትራቱ ሁኔታ እንዲሁ እየተናገረ ይገኛል። መጀመሪያ መቅደም ያለበት ደስተኛና እንደ ቤት ደግሞ የሚሰማህ ቦታ መሆን ነው። ከዛም ስለ ቀጣዩ አላማ ታስባለ። ሁላችንም ገንዘብ የሚፈልግ ቤተሰብ አለን። ይህ ደግሞ ሁሌም በአእምሬ ውስጥ አለ። ስለዚህም ደግሞ ይህን ነገር ደግሞ ማስቀደም ፈልጋለሁ። ቅድሚያ ግን ለቤተሰቤና ቤተሰቤ ደስተኛ ይሆናሉ ወይ የሚለውን ጥያቄ ማስቀደም ነው ሲል ጨምር ነው የተናገረው ቶማስ ፓርቴ። ማንቸስተር ሲቲን ደግሞ እንመልከት። ሲቲ ተጫዋች ለማስፈረም ተስማምቷል። ማንቸስተር ሲቲ ኖርዌያዊውን ወጣት አማካይ ሴቨሬኒ ፓነን ነው ከሮዘንበርግ ለማስፈረም ከስምምነት መድረሳቸውን የተመለከትነው ትናንትና የማንቸስተር ሲቲ እንግዲህ የ18 ዓመቱን አማካይ ሴቨሬኒ ፓነን። በ12.5 ሚሊየን ፓውንድ ነው ለማስፈረም ከስምምነት የተደረሱት። ተጫዋቹ እንግዲህ ከዚህ በፊት በበርካታ ትልልቅ ክለቦች ይፈለግ ነበር፣ በአርሰናል ጭምር ባለፈው የጥሪት ተጫዋቾች የዝውውር መስኮት ለማስፈረም ሙከራዎችን ሲያደርግ ነበር አርሰናሎች ይህንን ኖርዌያዊ ወጣት ተጫዋች ነገር ግን ሲቲ በዚህ የዝውውር መስኮት ለማስፈረም ከስምምነት ደርሰዋል። ተጫዋቹ የማንቸስተር ሲቲ ዝውውርን ካጠናቀቀ በኋላ በውሰት ደግሞ ወደ ሌላ ክለብ እንደሚያመራ ነው እየተገለጸ የሚገኘው ራሱን በደንብ ጠንካራ እንዲሆንና ፉክክሮችን እንዲያደርግ ተጫዋቹ በሮዘንበርግ በነበረው የ3 ዓመታት ቆይታ ሰባ ጨዋታዎችን ሲያደርግ 14 ጎሎችን አስቆጥሮ 11 ደግሞ አሲስቶችን ማድረግ የቻለ ተጫዋች ነው እና በጣም ጥሩ ተስፋ ካላቸው የወደፊት ኮከቦች መካከል አንደኛው እንደሆነ ይነገራል። ሴቬሬኒ ፓን ፊል ፎደን ስለ ክለቦች የዓለም ዋንጫ ይናገራል። ከተጫዋቾች ጋር ዋንጫውን እንግዲህ ስለ ማሸነፍ ስንነጋገር ነበር። ዋንጫውን ማሸነፍ በጣም አስደናቂ ነገር መሆኑ ገልጽ ነው። በዓለም ዙሪያ ካሉ ክለቦች ምርጡ መሆንም አለብን ወይም ደግሞ ምርጡ መሆንም እንችላለን ሲልም ጭምር ነው የተናገረው። የፊፋ የዓለም ክለቦች ዋንጫ ለማሸነፍን ፍላጎት እንዳላቸው ጭምር ነው የተናገረው ፊል ፎደን። ቶትንሃም ሆትስፐርስ ጃክ ግሪሊሽን ለማስፈረም እስከ አርባ ሚሊዮን ፓውንድ የሚያወጣ ይፋዊ ጥያቄን ማቅረቡን የሚያሳዩ መረጃዎች ደግሞ አሁን ላይ እየወጣ ይገኛል ይህ የሆነው ደግሞ ተጫዋቹም ከሲቲ የክለቦች የዓለም ዋንጫ ቡድን ውጪ በመደረጉ ነው። በሁሉም ወገኖች ማለትም በተጫዋቹና በክለቦቹ መካከልም ያለው ድርድር በጥሩ ሁኔታ እየሄደ እንደሆነ ይነገራል። ኤቨርተንም የዚህ ተጫዋች ፈላጊ ነው። ከጀርመንም እንዲሁ እና ባየር ሌቨርኩዘን የዚህ ተጫዋች ፈላጊ እንደሆነ ይነገራል። አሁን ግን ቶትንሃም ይህንን ውድድር ሊያሸንፍ እንደሚችል ነው እየተገለጸ የሚገኘው ና ጃክ ግሪሊሽ ምናልባት በቀጣይ በቶትንሃም ሆትስፐርስ ቤት ልንመለከት የምንችልበት እድል ይኖራል ተብሎ ነው የሚጠበቀው። ባሳለፍ ነው ዓመት እንደ ስፔን ቢሆን ኖሮ በመጀመሪያዎቹ ወራቶች በአሰልጣኝነት ስራ ያልቀጠለም ነበር። ባርሴሎና ወይም ማድሪድ ቢሆን ኖሮ ያባሩኝ ነበር፣ ነገር ግን በማንቸስተር ሲቲ ጥያቄ እንኳን አልነበረም። ትንሽ ትዕግስት ሊኖራቸው ይገባል ሲልም ነው ፔፕ ጓርዲዮላ የተናገረው በስፔን ቢሆን ኖሮ ይህኔ ተሰናብቼ ነበር ሲል የተናገረው። ፔፕ ጓርዲዮላ ለማንቸስተር ሲቲ ቡድን ኬቨን ደብሮይና በኢቲያድ ስቴዲየም ከቦርንመዝ ጋር ካደረገው የመጨረሻ ጨዋታ በፊት አንድ ያደረገው ንግግር ነበር። ኬቨንን በጣም አመሰግናለሁ ሲል ነበር የተናገረው። ኬቨን ደብሮይና ለማንቸስተር ሲቲ ቡድን እና ሰራተኞችም የስንብት ንግግርን አድርጓል። ለአስር ዓመታት ያክል አብራችሁኝ ነበራችሁ። አመሰግናለሁ ማለት እፈልጋለሁ። ለማመን የሚከብድ ሁኔታ ተንከባክባችሁ ነበር ብዬ አስባለው ትንሽ ልጅ ሆኜ ነበር የመጣሁት። አሁን ግን ትልቅ ልጅ ሆኜ ነው የወጣሁት። ሁሉም ነገርን አድንቃለው ምክንያቱም ለኔ፣ ለቤተሰቤና ሰበና ላደረጋችሁልኝ ነገር በጣም አመሰግናለው በክለቦች ዓለም ዋንጫ ላይ መልካሙን ሁሉ እመኝላችኋለሁ። ወደፊትም ሁሌም ደጋፊያችሁ እሆናለሁ ሲልም ጭምር ነው ኬቨን ደብሮይና የተናገረው። ከናፖሊ ጋር እንግዲህ ከስምምነት መድረሱንና ናፖሊ ይህንን ዝውውር ማጠናቀቁን ትናንትና ይፋ ተደርጓል። በቀጣይ የውድድር ዓመት ደግሞ በጣሊያን ሊግ እንመለከተዋለን ይህንን ተጫዋች ፔፕ ጓርዲዮላ በመጨረሻው ቀን ፉልሃምን በማሸነፍ ለቻምፒየንስ ሊግ ማለፉን ካረጋገጠ በኋላ ደግሞ ማንቸስተር ሲቲ ቡድን ያደረገው ንግግር ነበር። ወንዶች፣ አስቸጋሪ አመት ነበር ያሳለፍ ነው። ነገር ግን በጣም ኩሩ ተጫዋቾች መሆን አለባችሁ። በሚቀጥለው አመት ቃል እገባላችኋለሁ እየተሻለ ይሆናል። ቃል እንገባለን። ለቻምፒየንስ ሊግ ማለፍ እንደ ዋንጫ ነው። ለክለቡ ትልቅ ከሚባሉት አንደኛው ነው እና ምኛ አድርገነዋል። ጥቂት ደቂቃዎች ነበር። ኬቨን ግን በእነዚህ ቀናት ብቻ ሳይሆን ለመጨረሻ ጊዜ ላደረገልን አስተዋጽኦ እናመሰግነዋለን። በቀጣይ የውድድር ዘመን በቻምፒየንስ ሊግ እንድንሳተፍም የረዳን እሱ ነው ሲሉ ጭምር ፔፕ ጓርዲዮላ መናገራቸው መሆናቸው የሚታወስ ነው። ኬቨን ደብሮይናን እንግዲህ በይፋ ተለያይተውታል። በቀጣይ የውድድር አመት በጣሊያን ሴሪኤ በናፖሊ ቤት በአንቶኒዮ ኮንቴ ቡድን ቤት እንደምንመለከተው ደግሞ ተረጋግጧል። በቀጣይ ደግሞ የቸልሲን ርዕሰ ጉዳዮችን እናንሳና የቸልሲን መረጃዎችን እንመልከት። ቸልሲዎች በጀሚ ባይኖ ጌቲያንስ የዝውውር ሁኔታ ላይ በዚህ ሳምንት እንግዲህ ከዶርትሙንድ ጋር ይወያያሉ ተብሎ ይጠበቃል ቸልሲዎች ተጫዋቹን ለማስፈረም ከክለቡ ጋር ከስምምነት ለመድረስ እንደሚሰሩም ጭምር ነው እየተገለጸ የሚገኘው ጄሚ ባይኖ ጌቲያን ስለ ዶርትሙንድ ዳይሬክተርም ቸልሲን መቀላቀል እንደሚፈልግ ጭምር ተናግሯል እየተባለ ይገኛል ተጫዋቹ እንግዲህ ቀድሞኑ ከቸልሲ ጋር የሰባት ዓመታት ኮንትራት ለመፈራረምም ከስምምነት መድረሱን ጭምር ነው ፋብሪሲዮ ሮማኖ መረጃውን እያጋራም የሚገኘው ኤስቴቫኦ ዊሊያን ለምን በቸልሲ ለክለቦች የአለም ዋንጫ እንዳልተሳተፈም እንግዲህ የጠየቁ በርካታ ሰዎች አሉ ኤስቴቫኦ ዊሊያን እንግዲህ በስምምነታቸው መሰረት ነው ያልተሳተፈው ቸልሲ ኤስቴቫኦ ዊሊያንን ከፓልሜራስ ለማስፈረም ሲስማማ እንግዲህ ስምምነቱ የአለም ክለቦች ዋንጫ በኋላ ቸልሲን በይፋ እንደሚቀላቀል ነው እና በዚህ ምክንያት ነው ኤስቴቫኦ ዊሊያን አሁን ላይ በቸልሲ የዓለም ክለቦች ዋንጫ ዝርዝር ውስጥ የሌለው ወይም ደግሞ በፓልሜራስ ነው የሚሳተፈው ና ከዛ በኋላ ግን ወደ ቡርኑ እንደሚቀላቀል ዘገባዎቹ ይፋ እያደረጉ ይገኛሉ። ሪያል ማድሪድን እንመልከት። ሪያል ማድሪድ ለአልቫሮ ፈርናንዴስ ካሬራስ ዝውውር ለቤኔፊካ 40 ሚሊዮን ዩሮ አቅርቦ ቤኔፊካ ጥያቄውን ውድቅ አድርጓል። እነሱ የሚፈልጉት ሙሉ በሙሉ 48 ሚሊዮን ዩሮ አካባቢ የውል መፍረሻውን እንዲከፈል ስለሆነ ይህንን ጥያቄ ውድቅ ማድረጋቸውን ነው ዲያሪዮ አስ መረጃውን ያጋራው። ሮድሪጎ ከዚህ በፊት የነበረበት ያለመመቸት ሁኔታ ላይ ሙሉ በሙሉ ሀሳቡ የተቀየረ ሲሆን በተጨማሪም በሻቪ አሎንሶ መምጣት ደስተኛ ከሆኑ ተጫዋቾች ውስጥ አንደኛው ነው። ሮድሪጎ አሁን ላይ ከሪያል ማድሪድ በተጨማሪ በብራዚል ብሔራዊ ቡድን ስኬታማ መሆንና የ2026 ዓለም ዋንጫንም ማንሳት ትልቅ ሕልሙ እንደሆነ እየተገለጸ ይገኛል። ስለዚህ አሁንም እንግዲህ መጫወት እንደሚፈልግ ጭምር ነው እየተገለጸ የሚገኘውና እንግዲህ ሮድሪጎ አሁን ላይ በደቂቃዎችን ማግኘት እንደሚፈልግ እየተነገረ ይገኛል። ሰሞኑን ደግሞ እየሰማን የምንገኘው መረጃ ሻቪ አሎንሶ ብዬ ቀጣይ የውድድር ዓመቱን እንግዲህ ቋሚ አሰላለፍ የሚለውን አሰላለፍ በአውጥቶ በልቡ ጨርሷል የሚል አይነት መረጃ ደግሞ እየወጣ ነው እና ለሮድሪጎ የሚመች አይነት ፎርሜሽንን ጭምር እንደማይጠቀም በፊት ለፊት በሁለት አጥቂዎች መጫወትን እንደሚመርጥና ኬሊያን ምባፔና ቪኒሲዮስ ጁኒየርን በፊት ለፊት እንደሚጠቀማቸው ጭምር ነው እየተገለጸ የሚገኘው እና በቀጣይ የሮድሪጎ ውሳኔ ምን ይሆናል፣ በቀጣይ የምንጠብቀው ጉዳይ ነው። ትናንትና ትሬንት አሌክዛንደር አርኖልድን በይፋ ማስተዋወቃቸው ይታወሳል። ለማድሪድ የመጫወት እድል በየቀኑ አይገኝም ብሏል አርኖልድ። የሪያል ማድሪድ ተጫዋችነቱን በቫልዴባስ ልምምድ ማዕከል ተገኝቶ በፊርማ ያረጋገጠው ትሬንት ህልሜ እውን ሆኗል ሲልም ነው የተናገረው። ሙሉ ንግግሩ በስፓኒሽ ቋንቋ ያደረገው አርኖልድ ለሪያል ማድሪድ መፈረም ደግሞ በየቀኑ የሚገኝ ነገር አይደለም፣ ያለኝን ሁሉ ለመስጠትም ዝግጁ ነኝ ሲልም ጭምር ነው የተናገረው። ለሪያል ማድሪድ ተጫዋች ሜዳ ላይ ማድረግ የምንችለውን ለማሳየት በጉጉት እየጠበቅኩኝ ነው፣ ሃላ ማድሪድ ሲልም ነው ትሬንት አሌክዛንደር አርኖልድ የተናገረው። ጥያቄው ልልቀቅ ወይ ልልቀቅ ወይ እንጂ ወዴት የሚል ጥያቄ ውስጥ አልነበረም። ፍሬንት አሌክዛንደር አርነው ሊቨርፑልን ለመልቀቅ ከወሰነ የሚሄደው ሪያል ማድሪድ ብቻ እንደሆነ ያውቅ እንደነበር ነው የተናገረው። ሊቨርፑልን እንድ ለቅ የሚያደርገኝ ብቸኛው ክለብ ሪያል ማድሪድ እንደሚሆን ከረጅም ጊዜ በፊት አውቅ ነበር ሲልም ፍሬንት ይናገራል። ስለ ቋንቋ ችሎታ የተጠየቀው አርኖልድ ስፓኒሽ የተማርኩት ባለፉት ጥቂት ወራት ነው ሲልም ጭምር ነው የተናገረው። እንግዲህ ይናገራል ተብሎ አልጠበቀም ነበረ። በእንግሊዝኛ እንደሚሰጥ ነበር በርካቶች ግምታቸውን የሰጡት። ነገር ግን ትናንትና በስፓኒሽ ቋንቋ ነው ትናንትና ጋዜጣዊ መግለጫው ላይ ሲናገር የነበረው። ስለዚህ ክለብ ለመጫወት ያለህ ጉጉት ምን ያክል ነው ተብሎ ነበረ። በእውነቱ በጣም አስደሳች ቀን ነው፣ ይህንን ቀን ለረጅም ጊዜ ሲጠብቀው የነበረው ቀን ነው እናም ደግሞ አሁን ላይ እዚህ በመሆኔ ኩራት ይሰማኛል። አሁን ህልሜ ተሳክቷል ማለት እችላለሁ። በዚህ ክለብ ደግሞ ስራዬን ለመጀመር ጓጉች ያለው ሲልም ተናግሯል። ይህ ዝውውር እስኪሳካ በጣም ረጅም ጊዜ ጠብቅ ያለው፣ እናም ደግሞ አሁን እዚህ በመሆኔ በጣም ደስ ብሎኛል። እያደኩት ሪያል ማድሪድን በቻምፒየንስ ሊግ ውድድር ላይ ሁለት ተከታታይ ዋንጫዎችን ሲያሸነፍ እያየሁ ነው። እናም ደግሞ ሪያል ማድሪድ ዋንጫ ሲያሸነፍ አይቼ አልተገረምኩም። ከዚያ በኋላ ግን የዚህ ሁሉ ስኬት አካል መሆን እፈልጋለሁ። ክለቡ ዋንጫ የማሸነፍ አእምሮ ያለው እናም የዓለም ክለቦች ዋንጫንም ለማሸነፍ ወደ አሜሪካ እንሄዳለን ሲል ነው ትሬንት የተናገረው። ከሻቪ ጋር ተነጋግረህ ነበር ወይ ተብሎም ተጠይቆ ነበር። ከሱ ጋር መነጋገር መቻል በጣም ጥሩ ነው። ሻቪ አሎንዞ ሮል ሞዴሌ እንደሆነም ነግሬ ዋለሁ እናም ከሱ ጋር ደግሞ የመስራት ህልሜ ተሳክቷል። ሻቪ በአጮ ዘይቤው ላይ በአጮ ዘይቤ ላይ በእኔ ተጽዕኖ አሳድሮብኛል። በአጭር ጊዜ ውስጥም የአሰልጣኝነት ዘመኑ የማይቻሉ ነገሮችን አድርጓል። በጠንካራ የለመመድ እንቅስቃሴዎች ላይ ተጽዕኖ አሳድረዋል። እንደ እውነቱ ከሆነ እስካሁን አልተገናኘንም። እናም በሚቀጥሉት ጥቂት ቀናት ውስጥ ደግሞ ከኔ የሚጠበቀውን እንደሚነግረኝና እንደምናወራ እርግጠኛ ነኝ። እሱ አዲስ አሰልጣኝ ነው። እናም ሁሉም ሰው ደግሞ ምን እንደሚያደርግ ለመረዳት የተወሰነ ጊዜ ሊወስድበት ይችላል ሲልም ነው ትሬንት የተናገረው። ስለ ዳኒ ካርቫሃልም ተጠይቆ ነበር። እሱ ታላቅ ተጫዋች ነው፣ ያሳካው ስኬት ሁሉን አከብራለሁ እና ምንም አይነት ደግሞ ስኬት ሊገኝ የሚችለው በችሎታና በትጋት ብቻ ነው ሲልም ትሬንት ይናገራል። ስለ ቤሊንግሃምም ሲናገር ከቤሊንግሃም ጋር ስለ ሊቨርፑልና ሪያል ማድሪድ ተነጋግረናል። አንዳንድ የሪያል ማድሪድ እውነታን ለማወቅ ፈልጌ ነበር ከሱ ሁሉንም ነገር ተረድቼ አለው። ብዙዎች ለሪያል ማድሪድ በመፈረሜ ዙሪያ ቤሊንግሃም ትልቅ ሚና ተጫውተዋል ብለው ያምኑ ነበር። አዎ በእርግጥ ጁድ ጥሩ ጥሩ ነገሮችን ነግሮኛል፣ ነገር ግን ሪያል ማድሪድን ለመቀላቀል እየሰው ምክር ያስፈልጋል ብዬ አላምንም። ምክንያቱም ሪያል ማድሪድ የዓለማችን ምርጡ ክለብ እንደሆነ ሁሉም ሰው ያውቃል ሲልም ነው ትሬንት አሌክዛንደር አርኖልድ እንዲሁ የተናገረው። ለማድሪድ ስለመጫወት አስበ ታውቃለህ? ወይስ ተብሎ ተጠይቆ ነበር። በእውነቱ አስበ ያላውቅም ነበር ነገር ግን እምኝ ነበር። ለዚህ ክለብ መጫወት ለሁሉም ተጫዋቾች የሚቻል አይደለም። በተለይ ደግሞ እንግሊዛዊ ከሆንክ ለክለቡ የመጫወት እድልህ እምብዛም ነው። ምክንያቱም ለሪያል ማድሪድ የመጫወት እድልን ያገኙ እንግሊዛዊያን ተጫዋቾች ጥቂት ናቸው። ወጣት ሳለሁኝ አሁን ያለሁበት ደረጃ ላይ ደርሳለሁ ብዬ አላሰብኩም ነበር። በሰዓቱ ትኩረቴ ትምህርት ላይ ብቻ ነበር። በዚህ ነው እንግዲህ የዛሬዋ ቀን ለኔ እንደ ህልምናት ያልኩትም ሲል ትሬንት ይናገራል። የዛሬው ንግግር ከሊቨርፑል ስንብት ጋር ይቃረናል ብለት አስባለሁ ወይም ተብሎ ተጠይቆ ነበር። እንዲሁ እንዲህ ያለ አስቸጋሪ ክለብ መቀላቀል በእውነቱ ደስ ያሰኛል። ከሪያል ማድሪድ ተጫዋቾች ጋር መጫወት በጣም አስደሳች ነው። እነሱን በተቃራኒ ቡድን ከመግጠም ይልቅ ከነሱ ጋር ደግሞ በአንድ ቡድን ውስጥ ደግሞ መጫወት ለአንድ ተጫዋች የተሻለ ምርጫ ነው። እነሱ ፍጹም የተለዩ ናቸው። ከሊቨርፑል ጋር ባደረጉት ጨዋታዎች ሁሉ ያከናወኑት ነገር ሁሉ አስደናቂ ነበር። እነርሱም ቢሆን መቼም ማረሳቸውም። እኔ ግን ወደዚህ ስመጣ በጥሩ ሁኔታ ላይ ሆኜ ነው የመጣሁት። በቀድሞ ክለቤ ባቀረብኩት ነገር ደስተኛ ነኝ። በሁሉም ሰው መጥፎ ነገርን መናገር አልችልም ለምን ሁሉም ሰው እዚህ በመድረሴ ላይ ለወሰንኩት ውሳኔም ብዙ ደግፈውኛል፣ ሲልም ነው ትሬንት የተናገረው። በሪያል ማድሪድ ቤት የት ቦታ መጫወት ትፈልጋለህም ተብሎ ተጠይቆ ነበር ትሬንት። አላውቅም፣ ነገር ግን የምፈልገው ለዚህ ክለብ መጫወት ብቻ ነው። አስፈላጊ ነገር ይህ ብቻ ነው ብዬ የማስባለው። ነገር ግን የት እንደምጫወት የሚወስነው እኔ ሳልሆን አሰልጣኙ ነው። በቀጣይ ጥሩ ልምምድ ማድረግና አቋሜንም ማሳየት አለብኝ። በሚቀጥለው ሳምንት እድሉን ካገኘው የምችለውን ሁሉ አድርጋለሁ። ነገር ግን በልምምድ ስፍራ ላይ እንቅስቃሴ ለመጀመር ጓጉቻለሁ ሲልም ትሬንት አሌክዛንደር አርኖልድ ይናገራል። ኬቨን ደብሮይና ናፖሊን ተቀላቅሏል። የሴሪኤው ሻምፒዮን ናፖሊ ቤልጅማዊውን አማካይ ኬቨን ደብሮይናን ማስፈረማቸውን በይፋ አስታውቀዋል። የ33 ዓመቱ ኬቨን ደብሮይና በናፖሊ ቤት ለተጨማሪ ዓመታት የመቆየት አማራጭን ያካተተም የሁለት ዓመታት ውልን ፈርሟል። ማንቸስተር ሲቲ ከ10 አመታት በኋላ የለቀቀው ኬቨን ደብሮይናን በነፃ ዝውውር ናፖሊን ተቀላቅሏል። ሊሮይ ሳኔ ጋላትሳራይን ተቀላቅሏል። የቱርኩ ክለብ ጋላትሳራይ ጀርመናዊውን የፊት መስመር ተጫዋች ሊሮይ ሳኔን ማስፈረማቸውን በይፋ አስታውቀዋል። ሊሮይ ሳኔ በባየር ሚኒክ ያለው ውል መጠናቀቁን ተከትሎ ነው ጋላትሳራይን በነፃ የተቀላቀለው። ሳኔ ለጋላትሳራይ በአመት 12 ሚሊዮን ዩሮ የሚያስገኝ የሶስት ዓመታት ኮንትራትም መፈራረሙ ነው የተገለጸው። ቶም ክሌቨር ላይ በሃላፊነት ሊሾም ነው። እንግሊዛዊው የቀድሞ የመሀል ሜዳ ተጫዋች ነው ቶም ክሌቨር ላይ ፕሌማውዝን በኃላፊነት ለመረከብ መቃረቡን የሚያሳዩ መረጃዎች ደግሞ አሁን ላይ እየወጡ ይገኛሉ። ፕሌማውዝ በዚህ ዓመት ከሻምፒዮንሺፕ መውረዱን ተከትሎ በሚቀጥሉ ዓመትም በሊግ አንድ የሚወዳደር ይሆናል። የመጀመሪያው አሰልጣኝ ህይወቱን በዋትፈርድ የጀመረው ቶም ክሌቨር ላይ ባለፈው ግንቦት ወር ደግሞ ከ14 ወራት በኋላ ከክለቡ ጋር እንግዲህ መለያየቱ አይዘነጋም። የቀድሞ አማካይ ቶም ክሌቨርሌ ዋትፈርድን በ59 ጨዋታዎች መርቶ 20 ማሸነፍ ሲችል በሻምፒዮንሺፕ 14ኛ ደረጃን ይዘው ነው ያጠናቀቁት። የ35 ዓመቱ ቶም ክሌቨርሌ ከሁለት ዓመታት በፊትም ጫማውን መስቀሉ አይዘነጋ። ፓሪስ ሳን ዠርሜን ዘጋቢ ፊልም አዘጋጅ ተባለ። የቻምፒየንስ ሊግ ዋንጫ ለመጀመሪያ ጊዜ ያሳካው የፈረንሳዩ ክለብ ፓሪስ ሳን ዠርሜን ዘጋቢ ፊልም ማዘጋጀቱ ተነግሯል። የክለቡ ፕሬዝደንት ናስር አልከላይፊ ዘጋቢ ፊልሙ በቀጣይ ከሚካሄደው የዓለም ክለቦች ዋንጫ ውድድር በኋላ በኔትፍሊክስ ለእይታ ይቀርባል ብለዋል። የሦስትዮሽ ዋንጫን ያሳካው ፓሪስ ሰን ዠርሜን የዓለም ክለቦች ዋንጫን ለማሸነፍም እንደሚፋለም ነው ፕሬዝደንቱ የተናገሩት። በዘጋቢ ፊልሙ ፓሪስ ሰን ዠርሜን ታሪካዊውን የቻምፒየንስ ሊግ ዋንጫን ሲያሳካ ያልታዩ ክስተቶችንና ከመጋረጃ ጀርባ ያሉ ሁነቶችን ይቀርቡበታል ተብሎ እንደሚጠበቅ ነው መረጃዎች እያሰፈሩ ደግሞ የሚገኙት የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። በተለይ በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ እጅጉን ከልብ አድርገ ያመሰግናለሁ። ፏአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ ሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ዳግም ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።